ይቻላል። ደሳሳ ጎጆ በነገራችን ላይ ፍቅር የሞላባት ጎጆ ናት። ይታያቸዋል። ቁጭ እዚህች ጋ ጎጆ እስካሁን እኮ ይኸውልሽ፣ ገጠር ስመጪ ነይ። ቆይ ቆይ፣ እኔ ጋር መውራት ከጀመርሽ ወዲህ ኪሎች ጨመረ፣ ብዙ ነገር ጨምሯል። እና ትችላለን ያረሰውማ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊዎች እንደምን አላችሁ? እንደምን ከረማችሁ? ሰላም ናችሁ ወይ? ዛሬ እንግዲህ ያለሁት እንደምታዩት አካባቢ ነው ያለሁት አዲስ አበባ ነው የታወቀ አዲስ አበባ። እዚህ ከየቱም ዓለም ጠፍቻለሁ ማለት ነው። ትልቅ ያጠፋኝ ሀጃ ስላለ ነው። በነገራችን ላይ ከአዲስ አበባ አቋርጬ አቆራርጭ አራት መቶ ምናምን ኪሎ ሜትር ዛሬ ደሴ ወደ ትንሽ ወጣ ብዬ ነው ያለሁት። ለማንኛውም እንደምታዩት እንግዲህ እዚህ ጋር ኩበት ምናምን ታያላችሁ እየተስፋረጋለሁ እዚህ ቦታ ለመጣሁኝ ሆኝ የሚለውን ነው እናንተ ነግራችኋለሁ። ዛሬ አንድ ሳዱላለች እዚህ ቦታ ለሷ ብዬ ከአዲስ አበባ 420 ኪሎ ሜትር አካባቢ ነው። እስከ አዲስ አበባ ደሴ 410 ነው። ከደሴ ደግሞ 10 ኪሎ ሜትር ይመስለኛል ወጣ ብያ ያሉት ነው 7 10። ስለዚህ ለማን ብዬ ነው ለሳዱላው ብዬ ነው። ለማንኛውም የጠፋውት ለዛ ነው። እቺ ሳዱላ ማናት የሚለውን እናንተ ጋር ነው ዛሬ አብረን የምናየው። ከዚህ በኋላ እንግዲህ እዚች ደሳሳ ጎጆ ውስጥ ልኖርም እችላለሁ? ላኖር የምችላለሁ አላሁ አለም። እሷም ጋር ተያይዘ ልንመለስ እንችላለን። ያቺ ሰርብላ ማናት የሚለው መቸም እያጓጓች ነው። እኔ ራሱ ጓጉቼ ነው ከዛ ተነስቸ የመጣሁት። ባልሰቁሉ ደስ ይችለኛል። ዛሬ ግን አለመሳቅ አልቻልኩ፣ ምክንያቱም መሳቅ ጥሩ ነው። ለማንኛውም ሳሪላ ይትቦ ወደ እኔ ከመምጣት በፊት እና ወደ ፋሚሊዎቼ ዛሬ ሳሪላ አላስተዋወቃች። ለማንኛውም እንሻላ ትመጣለች። ያው እንግዲህ ከብዙ በብዙ ጦርነት አድርጌ ነው። በነገራችን ላይ ችን ሰርላ ሞስደው ጦርነቱ ከማንጋ ነው የሚለውን አላሁ አለም። ወደፊት የሚያታኩስ ነገር አለ ብላኛለች። እኔ ደግሞ ተኩስ አልወድም ቦክስ ይሻለኛል ለማንኛውም ልጥራላችሁ እሷን በደንብ ላይክ አድርጋችኋል ሸር አርጋችኋል አደራ አደራ ሸር ስታደርጉ ግን ለጠላት ሸር እንዳታደርጉ ለዘመዶቼ ብቻ ትምጣ በቃ ልትመጣ ነው ሻር ላይ እያጨበችባችሁ ወንዶቹም ላይ ከያደርጋችሁ ሁላችሁን ጠብቋት ሳዱ ለምጣት ከደቃ በኋላ ጠብቁኝ እና ውድ ፋሚሊዎች እንደምታዩት ገብቻለው ዝቺ ደሳሳ ጎጆ ውስጥ እቺ ደሳሳ ጎጆ በነገራችን ላይ ፍቅር የሞላባት ጎጆ ናት። ይታያቸዋል ግን ይታያቸዋለሁ እየተስፋ አደርጋለሁ። እዚች ቤት ውስጥ የማይታይ ነገር የማይታይ ሙሀባ የለም። ሙሀባ የሞላበት ብዙዎች ተወልዳችሁ ያደጋችሁበት፣ እንዲሁም ደግሞ እናትና አባቶቻችን ሰባ ስልሳ ዓመት ፍቅር ያሳልፉበት ነው። ሳድሏዋን እንግዲህ ከዚህ ቤትን መዋጣት አብራችሁ ይጠብቁ ላኪ ያረጋችሁ በጣም እርግጠኛ ነው የመቶ ሺ ላይክ። ለማንኛውም ቆይ ሳም ትወጣለች። ሳሪ ተዘጋጅተሻል? አሁር እንጂ በጣም እንግዲህ ነይ ነይ፣ በቃ ነይ ነይ እንዳትገለጭ አይዞሽ። እንዴ ምንነሽ ነው? አንቺ እኔ እንኳን አራት አሁን፣ ጀርባሽን ሰጠት አድርጊ። ጥሩ አይደለም፣ አይን ይበላብኛል። አይዞሽ፣ ይሄን ግለጭ፣ እንዳትዞሪ አደራሽን። ለማንኛውም ያው ዛሬ ኢትዮ የሚባል እየሰራሁ ነው። ገብቶሻል? እንደምቀርጽሽም ነገርልሽ አለሁኝ። ማይክ አዘጋጅቼልሽ ነበረ፣ ነበራ ማይክ ሸራ ብዬ አምናለሁ። እስኪ ሰላም ብያቸው፣ ሊዞር ነው። አይ አይቻልም በደንብ ላይክ አድርገው ትዞሪያለሽ። ሰላም ባያችሁ አስር ሺህ ላይክ አስገቡና ዞራለሁ። ያው በድምጽ የታወቀ አይደል? እሺ ሰላም አለይኩም። ዝም ብሎ ይዞራል ነገሩ። በቲክቶክ ስሜ ሀዩጋል ኢትዮጵያ፣ ሀዩጋል ኢትዮጵያ በኦሪጅናሉ ደግሞ ልጠስ ሀያት ተቀማጥሎ ነው ያኛው፣ ሳይቀማጠል ሀያትሮ ማለት ነው። እኔ ነገራቸው ለምን አስቸኩ ነው። ለማንኛውም ሳሉልን። እንግዲህ ከዚህ ፍቅር ከሞላበት ቤት ለማውጣት ነው ከአዲስ አበባ እዚህ ድረስ ብዬ የመጣሁት ለእሷ ነው። ያው እንግዲህ ስላገኞች ደስ ብሎኛል። ቤተሰቦችም ስላገኞች እርግጠኛ ነኝ ደስተኛ ናቸው። ዛሬ እንግዲህ እኔናንችን ያገናኘን ያው ምን እንደሆነ ይገምቱ። እንደ ቤተሰብ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 እሱ ፍቃድ እየጠየቅኩ ነው። ምንም ነው ፊልማው እንድላ አድርጎ መሳሪያም ከሆነ ችግር የለውም አመጣዋለሁ አለኝ። ቦክስም ከሆነ ማን ልብስ ከዋጣሁት የያሲንን ኪሎ ይመዝናል። ከቺ እቺ ብቻ ገባሽ? እኔ ግን እንደዛ አልፈልግም። ያሲን ወንድሜ ነው፣ ነግሬዋለሁ። ለእሱም ያለውን ነገር ስለአንቺ አይመለከተውም። ሳኡዲ ያለው አርፎ ስራ የሚሰራ ነው። አንቺ ኢትዮጵያ ገብተሻል። ያለውን ነገር ማመቻቸት ያለብሽ አንቺ ነሽ። ስለዚህ ያሲን ስም አይጠራ፣ ይቀመጥ ባለበት። ያሲን ያሲን ነው የምትዩ። ስልክ ስደውል ያሲን ምን የተቀባሽ ነገር አለ እንዴ? ያሲን ግድ ነው ግድ ነው። ማንኛውም እንግዲህ ፋሚሊዎቼ ከአዲስ አበባ ጀምሮ እዚህ ደሴ ድረስ ስመጣ ያው ሀዩን ለማግኘት ነበር። አግኝቻት አለሁኝ። ከዚህ በኋላ ሀዩ ከዱባን የመጣችው ቲክቶክ ላይ በጣም በማድረቅ ትታወቃለች። ተሳደብኩ እንደዚህ ነገር ሳላውቀው እና ያው ዩቲዩብ ላይ ዛሬ እንግዲህ እየወጣሽ ነው። በማሜቲው ወጥተሻል። ከዚህ በማሜቲው ያው ለምን ባንቺ ከፍተሻት አይሻል? እንደዛ ነው። ለማንኛውም ያሲኖ ያው ከሃዩት ላይ ከዚህ በኋላ ያለህን ነገር በውስጥ ጨርሳችኋል። ያው ያሲኖ ቻው ቻው ብታገልም መልካም ነው። ኢትዮጵያ ገብታለች፣ አንተ ሳውዲ ነህ። ተራርቆ ደግሞ ነገር አይሆንም እንደነገር ትክክል። ስለዚህ አሁን ሚዲያ ላይ ማናወራም ከዚህ በኋላ ስለሱ ያለውን ነገር እናንተ በዚህ እንጨርሳለን። አሰላሙ አለይኩም። ዱባይም አትመለሽ። አይ እሱን እንዳየሩ ጸባይ ምንም አየር የለውም እኮ ይኸው፣ ንጹህ አየር አሁን እዚህ። በነገራችን ላይ በዚህ ሜዳ ቦሩ ሜዳ አለ እንደምታወት፣ ካሜራማን ዞር ቢያደርግላችሁ በዚህ ቦሩ ሜዳ ስለዚህ ብታርፍ ይሻላል። ስለዚህ ህይወት የብዙ ህይወት ቀምቷል እያልሽ ወንጀለኛ ነው እኮ ወንጀለኛ አይደለም ይጠየቃል። በሀገርና በሚስቱ የማይደራደር ሰው ወንጀለኛ አይደለም። ምን ማለት ነው? ለማንኛውም እቺ የፍቅር ቤት ናት የመሰጠች። ግን እኮ ንግባ፣ እንደ ውስጥ ደስ ትላለች። ቤታችን፣ የጎጆ መውጫችን ይሄ። በጣም ደስ ኩበቱ ይሄ፣ አዛባው በነገራችን ላይ ይሄ አይታችኋል እዚህ ይሄው አሁን ቀጣይ ምን አለ መሰለሽ? አይ ይሄው እዚህ ጋር አሁን ይሄ በዚህ ነው። ጎበዝ ጎበዝ ልትቀመጭ እንደው አረ ለቀመጥ አይደለም ቤታችን እያስተካከልኩ ነው። አዎ እና ውድ ፋሚሊዎቼ አንቺ ይሄንበት ቀጣይ ምጣድ ስጥጂ ኤሌክትሪክ አስገባልሻለሁ እንዳታስቢ። አረ ችግር የለውም። ኩበት እየለቀምሽ ነው? አይ ወደ ላይ እያደረኩ በዚህ ነው። አርሽ ማበላሽ መሸመት የለም እኛ ግን በዚህ ይታረስልሻል በደንብ አድርገሽ ጤፍ ካስፈለገ፣ ስንዴ ካስፈለገ ይሄው ዶሮ ይታረልሻል። ዶሮችን አለች። በዚህም ዶሮ ሞልቷል። ገባሽ? አረ ምን መሰለህ፣ በሬ አርዶልኛል ያሲኑ። ምን ማለት ነው? በሬ በሬ ያሲን በሬ ምን ያደርግልሻል? ስጋ ነው ጥሩ። ገባሽ? እሱ እሱ ልክ ነው። እና ይሄን ኩበት ሰብስቦ ለአንቺ እኮ ሁሉ ማረሻ አይተሻል? ቀንበሩ በሬዎቹ በዚህ ስለዚህ እንደዚህ ነው። አርሰም መብላት ሞያው አለ ግን የማረስ ነው አዳርስም ትለኛለች። እንዴ አረ ማየረብ አማርኛ እንዳይዞርብኝ ግን ያጀማ እኔ ያልኩት መሬት ነው። እረፉ አረ ለምንስ አዘሩም ትጨ አረ አይዞ እና አሁን ወደ ሜዳ ልውሰድሽ ነው። እዚሁ በነገራችን ላይ ያለ ነው። ዛሬ ቦሩ ሜዳ ነው። አዎ በጣም ደስ የሚል ነው። ወደታችን እንዴት ነሽ? ምን ያደርጋል እ ዝም ብለንሽ ምን ያደርጋል? አይ ምን መለስ አይሻልም። ሌላ ጊዜ እናሳያቸዋለን። ማንኛውም እዚህ ቦታ እኔ ሳመጣሽ ይሄ ያው የምኖረው አዲስ አበባ ታውቂያለሽ አፓርታማ ላይ ፎቅ ላይ ነው እዚህ ቦታ ያው አሪፍ ነው ገባሽ ይሄ ፍቅር ፍቅር የሚሸት ነው እበት መሆኑን አትይ ይሄ አባቶቻችን ፍቅር ታውቂያለሽ ምንም አይደለም ብዙ የገጠር ልጆች ታውቃላችሁ ስለዚህ እዚህ ቦታ ላንቺ ስትመጪ የሆነ ፍቅር ፍቅር እንድሸትሽ ነው ያሲኖ ምን ማድረግ እንኳን ከዚህ በኋላ ያሲኖ ያሲኖ ከሌለ እኮ ሁሉ ፍቅር አይሸተኝም ምን ሆንሽ እየነገርኩሽ ነው አሁን ይሄ ነው ማታንቀሳቅስሽ ይሄንን ማሳይሽ እኮ ነው እዚህ ኑሪ አይደለም ከተማም ምን ያስገባሻሉ ችግር የለም ግን ምንድነው ይሄ ይውልሽ ይሄ አሁን ኩበት ይታይሻል። ይኸውልሽ ይሄ ብታሸጭው ፍቅር ፍቅር ነው እጋ የሚሸጠው ገባሽ ያ ሲኑ 15 ኪሎ ሰው ምን ያደርግልሻል? እንድትናገረው አለ ዶሮ አይደለም እኮ ይኸው ኢትዮጵያ ከገባሽ አንቺ አሁን ኪሎ አልጨመርሽ ነው። ስንት ኪሎ ነበርሽ? አሁን አምሳ ልገባ ነው። ተመልከች እና እኔ ጋር መውራት ከጀመርሽ ወዲህ ኪሎስ ጨመረ። ብዙ ነገርሽ ጨምሯል እና

እኔ እንድትሰድብኝ ያለው አይደለም፣ ግን እንደ ዶሮ ራሱ አክል መግደል አይደለም። እና አዝመራችን ደርሷል። በቆሎ በዚህ እየዘራን ነው። ብዙ ነገር ነው እንግዲህ። ዛሬ ከብቶቹ ማታ ወተትሽን ጠጫለሽ። እዚህ እኔ ፍቅር ያለው ከያሲኖ ጋር ነው ነው እንግዲህ አንቺ ነገር። ለማንኛውም እኛ ያሲኑ ያሲኑት በይ። ያሲኑም ከመጣ ይኸው ግቢያችን ድንጋ ይኸው እንዳልሰሳት በይ። ማንሰት አይችልም እሱ፣ ይሄ ዝም ብለሽ ማንሰት አይችልም። በነገራችን ላይ ድንጋ ኪሎ ግራም፣ እኔ ግን ይኸው ባንድ እጅ ነው ታውቂያለሽ። ስለዚህ ባጠሪው መልካም ነው። ከዚህ በኋላ ስለሱ ማንሳት አያስፈልግም። እኔ እንደነገርኩሽ እሱን ጉዳይ እሱ ደውለህ አሳምነው። እሱ ተይ፣ ተይ፣ ተይ! ጥሩ አይደለም። አሁን አሁን ማለት ነው ዱባይ የመመለስ ሐሳቡ የለሽም ከዚህ በኋላ የእሱ ወሬ ተይው። በቃ እሺ፣ አሁን እኔ የማወራሽ ቁም ነገር ነው። ዱባይ ከዚህ በኋላ ሄደሽ ምን ታደርጊያለሽ? ሪጄ፣ ያው ዱባይ፣ ሌላ ምንም አላደርግም። አረ ከሱ ውጭ እናውራ። ያሲኖን በቃ ተይው። ምን በአካል እኮ አልታያችሁም አይደለም? በቲክቶክ ነው አወራችሁት። ሰርጀሪ አሰሪ ምናምን እያለኮ የሚፎግርብሽ ሰው ምን አለው ምን አለው እያልሽ እኮ ነው። አየሽ፣ ለዚህ እኮ ነው አሁን። ይኸው ይህን ቁመና መጀመሪያ በደንብ አላየሽኝም መሰለኝ። አይቼሻለሁ። ያው ከሱ ባይመጥም ሜትር ከዘጠና እኮ ነው እሱ። ኪሎ ደግሞ 65 ነው። አይ ይሄ ከሆነ አሰፋሽ፣ እንጂ ኪሎ 65 ሳይሆን 35 ነው። 30 ጨምሮብሽ ነው፣ 30 አንዴ ሲመዘን አይተሽ ከሆነ ያ የውሸት ነው። ሌላ ሰው ደርቦ እቃ ይዞ ይሆን እንደሆን እንጂ እኮ ድንጋይ ይዞ ነው። ድንጋይ ይዞ ነው እንጂ ሲመዘን አይተሽ ከሆነ እንደዚህ ነው ያሳየው። እኮ ኪሎ አማርኛ አታሳስተኝ፣ ያሴ ነው። ምንም እንዳትቀየም እሺ። ያሳስተኝ ምን አውቀው፣ ቋንቋችን አማርኛ ብቻ ነው። ሌላ ቋንቋ አልሽም ነው፣ አማርኛ ነው ማለት ምንም ስጠት የለውም። ስለዚህ ያሲኒን አይጠቅምሽ ማለት፣ ወንድማችን እናርገው፣ እንወደዋለን፣ እናከብረዋለን። ወንድማችን እናርገው ነው እምልሽ። ስለዚህ እኛ ከዚህ በኋላ እዚህ ሁለት ቀን ሶስት ቀን እዚህ እናደራለን፣ ወተታችን እየጠጣን አብሽሪ አብሽሪ። እሱ ናት ያለች ምናምን ትካድምሽ አለች ታለ፣ እጅ ከሰጠ ችግር የለውም እ አውረሉእጅስልኩን ችግር የለም። አውራው አውረው እና እና እንመለስ። እንዴት አየሽው? ሀገሩ በጣም ደስ የሚል ነው። ያው እንግዲህ ብዙ ታሪክ ያለበት ነው። በጣም ብዙ ቦታ ብዙ ታሪክ አለ። ለመጀመሪያ ጊዜ ነው በነገራችን ላይ ያው እንግዲህ ከዱባይ ከመጣሽ በጣም ምርጡን አገር ነው አየሽው በነገራችን ላይ እኔም ላንቺ ብዬ ከአዲስ አበባ መምጣቴ በጣም ደስተኛ ነኝ መጥቼም ስላገኘሁሽ በጣም ነው ደስ ያለኝ እኔም ደስ ብሎኛል ነው ስላገኘሁሽ አሁን የምንመለሰው አብረ መሆን አለበት አዲስ አበባ እኔ አኔ ነገርሻለሁኝ እዚህ ከመጣሁኝ አንቺን ሳልወስድ አልመለስ እሱን እኮ ታቲ ዩቲዩብ ራሱ አንቺ ኢትዮጵያ ገብተሻል ሲሉኝ ዩቲዩብ መስራት ነው ያቆምኩት አስጠልቱ አሁን እኔን የምትወስደው ደግሞ ከፊልሚያ በኋላ ነው እንጂ ዝም ብሎ አይደለም ካሸነፍክ ድል ካረክ ችግር የለውም እኔ ራሴ እመጣለሁ እሱ ከተሸነፈልህ አብሽር፣ የቃሌ ቃሌ ነው። እሱ ከተሸነፈ እጅ ከሰጠ እኔ እመጣለሁ። እሱን እንርሳው። ምንም እኮ አደረገኝ። አንተ ደረሰው ትችላለህ። አረሳውማ። እኔ በነገራችን ላይ ውስጥ እየተቆጣ ነው። ብስቅም ጥርሴን እንዳታይ ያሲኖን አታንሽ። እርሽው እያልኩሽ እኮ ነው። በዚህ ቪዲዮ ላይ ከሆነ ሰላሳ ጊዜ ደጋገምሽው፣ ስልሳም ጊዜ ልደጋግመው። ያው መግጠም መግጠም አልሽ፣ እኔ መግጠም እኮ አልፈራም። ኢትዮጵያን አበሬው። እሺ እኮ አሳየው፣ ይመጣል ሲልማ ምን ይሄ በፈለግከው ችግር የለውም። በፈላግንመረ ምናምን አንድ እግር እገዛለሁ እዘጋጃለሁ፣ ሳውዲም እሄዳለሁ ካስፈለገ። ግን ምንድን ነው መግባት ስለማልችል እሱን እንዝጋ። አሁን እና ውድ ፋሚሊዎቻችን ለማንኛውም እንግዲህ የዛሬው ቪዲዮዎችን ይህን ይመስላል። ያው ሀይኑን በሰፊቱ አውቃችኋታል። ከአዲስ አበባ መጥቼ እዚህ ገጠር ድረስ እንድትመጣ ያደረኩት ያገኘኋትም ከዱባይ መታለች። ያው በማዝናናት በማጫወት ነው የምትታወቀው እኛ ግን ያው ለቁም ነገር ነው ወጣነው፣ ከአዲስ አበባ ስለዚህ ወደ አዲስ አበባ አልሄድም እያለች ነው። ምን ትላላችሁ እስኪ? ወደ አዲስ አበባ ትግባ የምትሉ ካላችሁ በደንብ እስኪ ኮመንት አድርጉልኝ። እሷ እሷም የምትለው እንደማሳብ ካለ ታጋራና የዛሬውን ቪዲዮ በዚሁ እንቋጫለን። ከተማ መተሽ እንድታይ ስለፈለኩ ነው። በዚህ አጋጣሚ እስኪ የምትያቸው ካለ በዚሁ እንድንጨርስ ያቸማ እንደናችሁ በድጋሚ እኔ በጣም ደህና ነኝ። ሰሞኑን እኔም ከሶሻል ሚዲያ ጠፍቼ ነበረ። አሁን ነው ቪዲዮ መስራት የጀመርኩትና እኔ ወዳችኋለሁ። ኢንሻአላህ ደግሞ ወደ ነበርንበት እንመለሳለን። አይ ቢ ሲ ዩ